ልብሽን መስበር ምናምን ስል አልፈልግ ነው። እስካሁንም ቆይቻለሁ፣ ካም በኋላ መቆየት ፈልጋለሁ። መቆየት ፈልጋለሁ ማለት ከትዳር በፊት ምንም አይነት ነገር አልፈልግም። ይሄን ነገር እንድታምኚበት ፈልጋለሁ። እኔ የምር በቤተ ክርስቲያን ነው ማግባት የምፈልገው። እኔ ሆነ ሰው እንዲያነሳ ፈልጓል። ይኸውልህ አንድ ነገር ልንገራችሁ፣ እኔ ምንም የጠየኩት ነገር የለም እግዚአብሔር እናንተ ወደ እኔ ምንም ነገር እንዳታመጡ። አባፍሽ አልጠየቅሽም፣ ግን አሁን እራት ብለሽ ቁርስ ልትጋብዥኝ እንደሆነ ደረሰ ይባላል። ሲጀምር ነው፣ አንተ በጣም ፈላጊ እንትን ተገዳጅ፣ በጣም አስገዳጅ። በጣም ካስገደድኩም ደግሞ መብቴ ነው። ሰው የራሱን እቃ ማስገደድ ይችላል። እቃ ማለት የራሴ ንብረት ነው። ከዛ በኋላ ከተጠቀምሽ በኋላ ስልክሽን ዘግተሽ ልጠፊ፣ ልብኝ ሰብረሽ ልጠፊ። ድሮም የዘንድሮ ሴቶች የምትፈልጉትና ካገኛችሁ በኋላ እንደዚህ ሰብራችሁ ወሰዳችሁ። አተናና ሰፊና ጥልቅ ነው መውደዴ፣ እመነኝ ከባህር ይልቃል። ቢወጡት ቢወርዱት ድካም ነው። አትልፋ ማመኑ ይቀላል። የሽምገል አይደለም ከልቤ ያደረውም እውነት እስካሁን ቃላታ ይገልጹትም መጠኑን ወድሃለው ስል ስሜቱ ሰላም ሰላም፣ የዩቲዩብ ቤተሰቦቻችን እንዴት ናችሁ? አለው እንግዲህ እኔ ደህና ነኝ፣ እናንተ እንዴት ናችሁ? ደህና እንደሆኗችሁ ተስፋ አረጋለሁ። በሜሪ ቤት ነው ዛሬ የመጣሁት። የሜሪ ቤተሰቦች የኔ ቤተሰቦች ያንተ ናቸው ያንተ ደሞ የኔ ናቸው ብላኛለች። ስለዛ የኔም ናችሁ ማለት ነው። እንዴናችሁ ቤተሰቦች? እንግዲህ ሰሞኑን ብዙ ነገሮች ተፈጥረዋል። ብዙ ነገሮች ሲያስጨንቁን ነበረ፣ በስተ መጨረሻ ግን እልባት አግኝቷል። እናንተም ጠርጥራችሁኝ ነበረ ኬርክ በኋላ ተመልሰ የመጣው አንተ ነህ ራሱ ነው ካሜሮናት ፍቶ የመጣው ብላችሁ በማይሆን ነገር እኔን አስባችሁ ነበረ። አሁን እንዳሉንኩ ስታቁ ምን እየተሰማችሁ እንደሆነ አላቅም፣ በትነግሩኝ ግን ደስ ይለኛል። እንዳያችሁት ቪዲዮን የኔ ጓደኛ ነበረች የመጣችው። ከተያየን ቆይተናል ረጅም አመት። እንደመጣችም አላቅም ነበረ ከኢትዮጵያ ከመጣች በኋላ እኔ ጋር መታ ነበር። ከቤት ስወጣ ተከተለችኝና የአጋጣሚ ነገር ደግሞ ሜሪ ጋር የሚሄድ ቀን ነበር። ያቀን ገሰውሴ ነበር የሰዓት ማለት ነውና ስገባ አይታኛለች። ሶ ማንጋኔ የገባው ምንድነው ያለው ነገር ብላ ለማጣራት ገባች። እኔም ስወጣ ደግሞ ከውጭ ስላልቆለፍኩት በሩን እንደዚህ ተደርጎ ይከፈት ነበርና ከፍታ ገባች። ስታያት ሜሪ ነች። ኖርማሊ ቪዲዮ ላይ ምናምን ያው አይታታለች እና ያው ሌላ ሴት ስለሆነችባት ያው ትንሽ ተናደደች። በዛ ደግሞ ተነሳሳ ፎቶ አነሳቻትና ስልኳ ላይ ይዛ ይሄን ፎቶ እለቅብሻለሁ አለበለዚያ ዳጊን ታይ ዳጊን ካልተውሹ እለቅ አለው የሚለው ነገር መጣ። እኛ ብዙ ተጨናንቀን ካሜራው እንዴት ሊበላሽ ቻለ ብለን ስንት ነገር በርብረን ከዛ ደግሞ ልጁን ማናሰናበተው ኢቭን። በዚህ ጉዳይ ከሜሪ ጋር ተጣልተን ነበረ። እኔ ላይ እስከ መሰንዘር የደረሰችበት ያ ጊዜ ማለት ነው። እኔ መስያት ማለት ነው አያችሁ። አረ እውነት ይቆያል እንጂ ይወጣል የሚባለው ነገር እውነት ነው። ስሜታዊ ሆነ። አሁን እሷ እንደዛ የሆነችው ልክ አልነበረችም ማለት ነው። ነገሮችን መታገስና በተለይ አንግል ማየት ጥሩ ነው። በዚሁ አጋጣሚ እና መጣች። ከሜሪ ጋር ተገናኙ፣ ተደባደቡ። ማለት ካሜራ ውስጥ ያልገባም ነገር ሊኖር ይችላል፣ ግን ከባድ ፀብ ተፈጥሮ ነበረ። ደግሞ ሁለቱም ገዘፍ ገዘፍ ያሉ ናቸው። ብዙ ልዩነት የላቸውም። እና ብቻ ተጣልተው ምናምን ያው ነገሮች ተፈጣጥረው ነበረ። ከዛኔ በሰላም አወሯትኝ አግኝቻትኝ ሜሪ አበላሽተው ነበር ነገሩን። ስሜታዊ ትሆናለች ለምን እንደሆነ አላቅም። በሚሆነው በማይሆነው ነገር ነው የምትበሰጫጨውና ኢቨን የሆነ ዛኔ እንደዛ መሆን የለባትም ነበር ሜሪ። እንደውም ዝቅ ብላ እሺ፣ በጣም ይቅርታ፣ ሶሪ፣ በጸባይ ነበረ ማስጠፋት የነበረባት ግን እሷ ፈነዳች። ጓዴሽ ምናምን ነገር ኖርማሊ እቤት አለኝ ሌላ ኮፒ ያለችው ቢኖራትስ ኖሮ ስልኳን ተቀብላታለች እሺ ሰብሮአለች አጠፋችሁ ይባል እቤት ያለውንስ ነገር ምን ታረገው ነበር ምንም አታረገውም ሰው ከስሜት ውጪ እኔ ይሄን ነገር ልጨርሰው ብዬ እዛ ጋርም እንድትሄድ ያደረኩት ለዛ ነው ግን እሷ ለጥሩ ነገር አልመሰላትም ብቻችሁ እንድትሆኑ ፈልጋችሁ ነው እሷን ማውራት ፈልገ ነው ብላ እዛም ጋር ተናዳ ነበር ሄደችው በምን እንደምትረጋጋ እያሰብኩኝ ነው። በሆነ ነገር እቺ ልጅ መረጋጋት አለባት። የእጄ እንቅስቃሴ አይታችሁ ደግሞ ሌላ ነገር እንዳይመስላችሁ እና በሆነ ነገር ብቻ መረጋጋት ይኖርባታል እንጂ ከሁሉም ጋር እየተጣላች መቀጠል የለባትም። ከዛኔ በሰላም አወሯት። ኢቭን ፓስፖርት ከቤት ወስዳ ቪዛ አስጨርሳ ምናምን እንድንሄድ ነበር ፕላኗ። በቃ እኔ እዚህ ጋር ላጥፋልህ ለአንተ ብዬ እዚህ ጋር ቪዲዮ ላጥፋልህ። ግን ማታ ላይና ኤርፖርትና በዛው እንሂድ እዛ ህይወት እንጀምር ነበር ያለች። እሺ አልኳትኝ። ያው እዛ ጋር ነገሮች መጥፋት ስለነበረባቸው እሱን ለማስተካከል እሺ አልኳትኝ። ግን አልሄድኩኝም። ኤርፖርትም ያው የጀመርኩት ህይወት ስላለ እዚህ ጋር እንጂ እዛ ብዙ ነገር አመቻችታ ምናምን ነበር። ግን እዚህ ጋር ሜሪ አለች እና ህይወት ጀምረናል። እንደ ቀልድ የጀመርነው ነገር በቃ ብዬ የሚሄድ ሰው አረለኝም ሶ እሱ ነገር አድርግ ያለው እናንተ ማታቁት አንዱ ነገር እሱ ነው። አሪርኩኝም እና ተናዳም ነበር ይመጣል ብላ እየጠበቀች ነበር እና በሰላም ብቻ ነገሩ ማለቁ ደስ ብሎኛል። ሜሪን ዛሬ ጠርቻታለሁ፣ ደስ ይላታል ብዬ አስባለሁ። ዛሬ ስትመጣ ለምን የሚያስጨንቃት የነበረው ነገር ፊክስ ሆኗልና ደስ ይላታል ዛሬ ብዬ አስባለሁ። አይ ቲንክ እየመጣች ነው መሰለኝ። እረ ምንድን ነው ቀይ ለብሳ ማለት ነው። ከሩቅ ነው የምትታየው። ቤተሰቦች አሞራ፣ አይቷት ስጋ መሰለው እንዳያነሳት ነው የምፈራው። አሞራዎቹ እየተከተሉሽ ነው። እንዴት ነሽ? ሰላም ነው? እያንጃበቡ ነው አሞራዎቹ። ለመናገርጋ የዳጊ ፋሚሊዎች፣ እኔ ፋሚሊ ማለት ነው። እንዴት ናችሁ? ቅድም እያልኳቸው ነበር፣ እንግዲህ ቀይ ለብሰሽ ስጋ ታንሳለህ ስሚ ፀሐይ፣ ከመከረሩ የተነሳ አንዱ አሞራው ማለት ነው እንዲህ በአንዱ ክንፉ ጥራ አርጎ በአንዱ ነው የብር እየተከተለሽ ነበር። ዳጊንም ወደ ምክንያት ነው። በጣም ቀለኛ ነው ታውቃላችሁ። እንዴት ናችሁ? እንዴት ናችሁ? ደህና ነኝ። እንግዲህ በስተ መጨረሻ በአንቺ ሳይሆን በእንዴ ነካ ሆዚ

ምን እያወራላችሁ እንደነበር አላውቅም፣ ግን እኔ እግዚአብሔር እኔ አሁን የሆነ ነገር እዚህ ጋር አለብሽ ብለኸኝ ያንሳልኝ በቃ ምናምን ነው የምለው። ቀድሜ ሁሉ ፒስቲክ ዳጊ አለጨዋታው ድምቀት ነው። እና ባለፈው ምን ያላልኩሽ ምናምን መጣሽ ግን አበላሽተሽው ነበር እኮ ነገሩ። ስለሱ ተነሳልኩ የምሬን ነው። እኔ ሆኜ ነው ሲጀመር አይደረግም ዳጊ አንድ መጀመሪያ ላይ ነው ደረጃ ነገር። አሁንም ላሉህ ኤክሶች እንዳለ ማስተላለፊያው እንፈልገዋለሁ። ለዳጊ ኤክሶች ዳጊም የምትፈልጉት ከሆነ እኔ ጋር መምጣት አይጠበቅባችሁም። ኮንታክት አድርጉት፣ ስልኩ አለ። አዲስ ስልክ ከቀየረ ደግሞ ዳጊ ማስታወቂያ ምናምን ስለሚሰራ እዛ ላይ በሚያስቀምጠው ስልክ እየደወላችሁ የምትፈልጉትን ነገር ከእሱ ጋር አሁን እኔ አይመለከተኝም። እኔ ዳጊ እኔ ጋር የሚኖረው እኔ ጋር እስካለ ድረስ ነው። እኔ ጋር ሆኖ ይሄ እዛ ጋር እና በህይወቴ ነግሬያቸዋለሁ። ከዚህ በፊትም ፕላን ቢ መሆን የማልፈልግ ሴት ነኝ። በጣም ነው በእጥፍ ነው የምቀድማችሁ። እንደዚህ አይነት የምታስቡ ሴቶች እኔ ጋር መምጣት አይጠበቅባችሁም። ኦፍኮርስ ዳጊ የድሮ ጓደኛችሁ ሊሆን ይችላል። ማንም ሰው የድሮ ጓደኛ ይኖረዋል። ከዛ ኦልሬዲ ዳጊ ከእኔ ጋር ነው ያለው። መመለስ የምስትፈልጉ እኔ ጋር መታችሁ መቆጣት ወይም መሳደብ ወይም እንደዚህ አይነት ማድረግ አይጠበቅባችሁም ዳጊ ጋር ደውላችሁ እንመለስ፣ ምን ታስባለ፣ የድሮ ፍቅር አለ ወይ፣ እንቀጥል ወይ ምናምን ነው የሚባለው። እኔ እኔ ሲጀመር ስልክ የለም ሰጣት፣ እኔ ካሜራ ላይ የለም ስጠይቀኝ፣ ማስታወቂያ አላሰራሽ ነው ብዬ ነው ስልኳን የተቀበልኩት አለች። አዎ ፓስፖርቴን ራሱ ከቤት ነው የወሰደችው። እኔ እንዴ፣ ምን ቁልፋለች? ከስንት አመት ከሰባት አመት በኋላ ነው የመጣሁት አለች። ከሲስተር ጋር ትግባባለች እና ምናልባት ካልሽ ታላት። እንግዲህ ጠላትህ ሲስተር ናት አለሉ። ነው ቤተሰብ እንግዲህ ተካልተዋል። አደረ ከባድ ነው። እንኳን ሰጠች። ሲስተር ከሆነች እንኳን ሰጠች እንኳን ግን። አንቺ አሁን እኔ በሰላም ልጨርሰው የነበረውን ነገር ልታበላሽ ነው። ኖ መረጋጋት አለብሽ ሁሉ ነገር ላይ ስሜታዊ መሆን። ስለተናደድኩኝ የምሬ ነው አሁን አልፈኗል። ሌላ ቀን ግን እንደዚህ ሆነሽ እንዴ። እንደውም አንተ ይቅርታ ነው ዳጊ፣ መጠየቅ ያለብህ ስልኩን ሰበርሽ ሜሪ። ከዛ ቤት ያለው ምን ታደርጊዋለሽ? ምን ታደርጊዋለሽ? ተለቅቆ ቢሆንስ ገብቶሻል አይደለ? እዳው ላኛ ነበር። ዞሮ ለዞሮ አንቺ እኔ ምን እንደሆነ አለቅም። በጣም የመረጋጋት ነገር ይጎልበታል። እኔ በቃ በአንተ በኩል ነርቭስ ነው የምሆነው። በቃ እግዚአብሔር ያረጋጋሽ። እኔ አንተን ሳገኝ ብቻ ነው የምረጋጋው ሳገኝ ሳገኝ ሳገኝ እንደዚህ ሳቅፍ ምናምን ካብረን ስናሳልፍ ስናወራ በጣም እኮ ነው የምታስቀኝ። ስንጫወት እንጫወት ምናምን ከአንተ ጋር ያለኝ ጊዜ በሙሉ ምንም ነገር ነው የሚያስረሳኝ። እኔ ደግሞ እንዲህ እንዲህ ብዬሽ አልነግርሽም፣ ግን አንዳንድ ልጆች ብለውኝ ነው በጣም አልተረጋጋችም እና በሌላ ነገር ነው ምናምን አልገባኝም። እንዲህ ነው በምልክት ነው ያለኝ ምን እንደሆነ አልገባኝ መረጋጋት ምናምን አለ። እንደዚህ ነው ያሉት። እንደዚህ ከሆነ እንደዚህ እንደዚህ ምን ያረጋጋት ወይ ተኩሳት ነው አረጋጋለች። እንደዚህ አድርገህ ትኩስ ትኩስ አድርጋት መሰለኝ። እኔ አላውቅም እኔ እንጃ ግን ባይዘው ከዳጊጋ ስትሆኑ በጣም የሚሰማችሁ ስሜት አለ። እኔ በጣም ነው ደስተኛ መሆን፣ እንዴት ነው ደስተኛ መሆን። እዚህ ጋር በጣም ነው የማመሰግነው ምናምን፣ በጣም ነው የምወዳችሁ ምናምን። የሚሄድ መስሎ ሰሜን። አሁን ቀርታ ጠይቂኝ። አይ አንተን ዳጊ በስ ቀስ ብለህ ግን

ሰውል በፍቅር ነው ሰውን መግዛት ያለበት፣ እንጂ እንትይ እ በጣም ነው የሚወደው እግዚአብሔርን እና እሱን። የምትፈልጉ ሴቶች እኔ ጋር አትደውሉ። እሱ የሚያስፈልጋችሁ ከሆነ ከእሱ ጋር ጨርሱ፣ ግን አትምጡ፣ አትልፉ። አሁን እኔ የሚረብሸው ወንድ ምናምን የለም እኔ ጋር። ሲጀመር ረስቼው፣ አንተ፣ እኔ ቀጥታ መጠየቅ ያለበት እከሌ ነው፣ የሰው ስም እያነሳ ስትናገረኝ ነበር። ዳጊ ካር አንተም ሶሪ በለኝ፣ እኔም ሶሪ ላለሁ። ሶሪ ይሄ ሁሉ ነገር የመጣው በዚህ ምክንያት ሲጀመር፣ ዛሬ አለባበስ ትሄድ ነው? እንደዚህ እውነትሽን ነው። እውነትና እራስ እግዚአብሔርን። ቆይ የት እቴት ነው? ኤርፖርት ምናምን እሷ ጋር ነው ስለሽ ነው? እሱማ ዝም አላለችም። ኤርፖርት እናቴ፣ እኔ ብቻ ነው ያለሽ። በጣም ነው የሚያዘው። ከዚህ በፊት በጣም ነው እንደ ጥፊ የምትማቸው እንደዚህ ዐይነት ጥፊ ነው። አይቻልም። እኔ ባልኖር ድራሽሽን እንደ ታጠፋሽ ነበር። እኔ ታውቀኛለህ፣ ከተነሳብኝ አርጊያት ነው የሚሄደው። ከፈለኩኝ ግን ያው እኔ የሆነ የሆነ ነገር በቃ አንተን ሳስብ እተዋለው። ነገሮች በሙሉና ሪንግ ላዘጋጅላችሁ የምን ብትፈሳፈሱ ማለስ ያሸነፈ ሽልማት አለው። ደግሞ በጣም ነው የሚያስቀው ብቻና፣ በቃ ኤኒዌይስ እኔ አንተ ማጣት ብቻ ነው የማልፈልገው ዳግዬ። እውነት ከፈለኩኝ? የመጣው ነገር ካንተ ከሆነ ሰከንድ መቆየት አልፈልግም። ሰው መጥቶ ግን የሆነ ሰው መጥቶ ልትሆን ትችላለች እኮ ድሮ ኤክሱ ልትሆን ትችላለች ምናምንም ችግር የለውም ግን በእንደዛ መንገድ እኔ አሁን በጣም አክብራያት ምናምን ያወራኋት ዳ እግዚአብሔርን ቪዲዮን ካየው ከዚም በኋላም ደግሞ አይታል። ግን በቃ የምታደርገው ነገር በሙሉ በቃ በጣም ደስ የማይል ነገር ማለት ከአንድ ሴት የማይጠበቅ ቢኮዝ የእኔ እንትን በቃ ይሄ ነው ብያ አልነግራችሁ እንደፈለግሽ ትልበስ። ለምን እንደሆነ ፍጥሽ የምትያለው አይደለም። እንትን እኮ ነው ሽፎኑ እንዴት እንዳደረገችው አይተህ ሽፎኑ ነው እኮ። በዛ ነው ማለት ፈልገው እንደዚህ መሰራት ይችላል ወይ ነው እኮ ጋር እንትኑ። አንተ ግን አይደብርም ይዘቤበነው የምትናደጋርየምትወሆነ ችግር የለውም። በእውነት በል የምር፣ ሌላ ሰው ጋር አይሆንም። ዳግ አሁን በእውነት ቀሚስ ቀሚስ ምናምን በጣም ወስድ ትቶኛል። ካያችሁኝ በጣም ነው የምወደው። በጣም በቃ ፈታ ማለት ነው የምወደው፣ ምናምን ነው የማይወደው። እና እየታጠርኩኝ ነው የምመጣው። እንደምታዩኝ አሁን ሲቆይ ጃኬት የለሽም ሊለኝ ይችላል። ምንድን ነው ይሄ ፀጉር ምናምን ይላል። ይኸው በፀጉሬ ስሚ ሌላ ሰው ጋ እንጂ የኔ ጋ እኮ ምን ሳትለብሽን ብትመጪ ችግር የለውም፣ የራስሽ ሰው ጋ እኮ ችግር የለውም። ነው ደሙ መጥበስ ነው ማለት ማለት አሁን ከዳጊ የማልጠብቃቸው ነገሮች በጣም ነው የሚያመልጡት አንዳንዴ፣ እና ያስቀኝ። ኤኒዌይስ ስላረክልኝ ነገር በጣም ነው አመሰግነ። ከእነ ጓደኛ ጓደኛ ኒኮን ያስጠፋት አይደል? አዎ፣ ኖርማሊ ፊት ለፊት አትፍተዋለች ግን ምን ረስ ሲ እንደነበር ታውቂያለሽ። ለካ ከዚህ ስታጠፊ ሪሳይክል ውስጥ ይቀመጣል በቃ። ውይ እሱ ደሞ እንዲህ ያን ነገር ላይ ጎበዝ ነው። እኔ አላስታወስኩም። እሱ ግን አስታውሶት ቼክ አደረገ። አይ ብለ ደውሎልኝ እኮ ብሎኛል። ተይው። በፈለገችበት መንገድ ግድ የለሽም። እንዲህ ያን ነገር አይፈጠርም። እኔ በጣም ተናስ ሲያወራኝ እኮ በጣም በቃ እንደደበረኝ ምናምን ገብቶታል እመኝኝ ተማመኝ ምናምን ብሎ ነው ሄደው እና የፈራውት እንደውም ማለት እሱ በጣም ሰዓት በኋላ ስለሚቀየር የሚለጥፋት ነበር የመሰለኝ። በለጠፈ ሊኖረው እንደውም አንድ ስልክ ደውዬ ለምድን ያለጠፍካት ብዬ። በጣም መልካም ልጅ ናት እኮ ልጅቷ። ኖርማል ያደረገችው ነገር ሜሪ፣ ቆይ ጥፋት ሊሆን ይችላል ግን አትፊልኝ ስላት ማጥፋቷ ማለት ሪሳይክል ውስጥ ራሱ ኒኮስ ያየው ማለት ነው። አትፈቷለች ምን ጋር በቃ አሁን ለኔ መልካም ኒኮ ነው። በቃ ለኔ ህይወቴን እንታደገልኝ አንተ ስለመልካም ምን ጓ እንደማለትሽ የራስ ጉዳይ አይመለከተኝም። አንቺ ደውሉ ነገር እንደዚህ አይመለከተኝም። እና መጥፎናት ነው ምን አጥፊ ስላት አክብራኛ ጠፋች አይደል? ለምንድን ነው የምታከብር? አክብራ አይደለም ያጠፋችው። እና ፈርታኛ ይሆንም መችስ፣ ሲጀመረ አንድ ሰው ሰባት አመት ቆይቶ ዴ ወጣጥዳ እንደሄደች ነው መቁጠር ያለባት ነው። አራት ምን ሰባት አራት ሰባት ነው ያለች ይለኝ አውቃማ አራት ሰባት አመት ተውቀች ነው ምን ተውቀው ከሰባት አመት በፊት ግን አሁን የተገናኘው ከአራት አመት ዳጊ ሀያ አመትም ተገናኝ፣ አይመለከተኝም። እኔ ከፈለካት ይኸው መንገዱ ክፍት ነው። እግዚአብሔር ወይስ ባይዘዊ ቅናት እኮ ማለት በሌላ ነገር አይደለም። ቅናት ማለት አሁን እዚህ ጋር እየነገርኩ ያለሁት ለምትወደውን ሰው ካልቀና ምንድነው ፍቅር? ምንድነው ትርጉም እስቲ አንድ ነገር ልንገርኝ። ኦፍኮርስ በአንተ ቀናለው። ምቀናው ግን ጓደኛዬ ስለሆንክ ነው እንጂ ሌላ ነገር ወይም ሌላ አይነት አመለካከት ኖሮኝ አይደለም። ቀና የራሴ የሆነ ሰው ማንም ሰው እንዲነካብኝ አልፈልግም። እኔ ሰው ጋር አልደርስም፣ እየደረሱብኝ ያሉት እነሱ ናቸው። ሲጀመር ማለት ነው ይሄን ቪዲዮ እንድታጠፋ ብዬ እኔ ሌላም ነገር ብትለኝ ብዙ ነገር እንደማደርግ አድርጋ ነው ያሰበችው። ሲጀመር ማለት ነው እኔ ግን ፍርሃቴንም ሙሉንም ነገር ተቆጣጠሬ ነግረታል። ዳጊ ኔቨር ኤቨር አንቺ ጋር አይመጣም ነው ያልኩት። ሲቀጥል ማለት ነው ማንም ሰው አንተን ካላከበረ ወይም አንተን ካልናቀ አንተ ጋር አልፎ አይመጣም። እሷ እዛ ጋር ብታከብር ኖሮ ቀጥታ እድል የምታደርገው ከአንተ ጋር ነበረ። እንመለስ አብረን ወይስ ያልነገርከኝ ነገር አለ? ተደዋውላችኋል? አንዳንዴ ያው ፍቅር የማያስደርግሽ ነገር የለም እና ኖርማሊ መስመር ሊያሳልፍሽ ምን አለ? ሰማ ዝም ብላ አትዋሽ አትዋሽ አትዋሽ ማለት ነው። እግዚአብሔር አልስቅም። በአንተ ደግሞ እንትን እግዚአብሔር አልስቅም። አንድ ጥያቄ ልጠይቅሽ። አሁን እሷ ከአንቺ ጋር ስታየኝ፣ ተናዳለች፣ ትወደኛለች አሁን ድረስ ማለት ነው። እንደዛ ነው።

እንደዚህ በገንዘብ በምናምን በጥቅማጥቅም ነው እንዴ ተማመንበት? አንተ ድራሽ ማለት ወንድ ድራሽሽ የማጠፎ ማለት እኮ ሌላ ነገር ነው። አንቺ ፈራንሽ፣ እንዳይገባሽም እንዴ የዳጊ ቀልዶች በመሃል በመሃል ሀንግ አለው። እንዳያችሁ ትቀደሙ፣ ካራቴ ምናምን አለው ይቆጣል። እና መረጋጋት ነው የሚሻልሽ እኔ እኮ መፍትሄውን እኮ ነግረውኛል እኮ ግን ያው ሰዓቱ ሲደርስ በሚለው ነው። ገብቶሻል አይደለ? ደግሞ ያንተ ሰዓት ሲደርስ ደግሞ የኔ ሰዓት ገና ነው ብዬ መልሳለሁ። እሱ እንኳን ተይ ለምን የነብርን ጭራ ከያዙ ከዛ ማይልቀቁ ይባላል ገብቶሻል አይደለ? እኔ ባይዘው በጣም ነብር ስለምፈራ አይቼም ጭራም ነክቼ አለቀ። ስለ ነብር ብዙ ያን ያህል እውቀቱ የለኝም። ትፈልጊያለሽ? ጭራውን መያዝ? ኖ ኖ ኖ። ነብርና እንደ አንተ ነው አልገባኝም ምንድን ነው። ብዙዎች አቦ ሸማኔ ነው ይሉኝ ስድብ እንዳይሆን አቦ ሸማኔ አቦ ሸማኔ ለጥሩ ሰው እንት የሚባል እና ከጉልበተኝነት ጋር ከጀግንነት ጋር የሚያዝ ወይ ፈጣሪ ዳጊ እኔ ሳልወድ ከ እንደዚህ አይነት ባህሪ አውጣኝ እግዚአብሔር እኔ እንደዚህ አይነት ባህሪ የለኝም ሲጀመር በእግዚአብሔር እኔ እንደዚህ አይነት ባህሪ የለኝም። እውነቱ ምን፣ ስለዚህ እንዳታረግም አልፈልግም ማለት ምናምን ፈተና ይደርስብኝ፣ ብዙ ፈተኖች ግን፣ አንድ ጊዜ ይዤ ፎቶ ልነሳ ፎቶ ዛሬ በጣም ደስተኛ እግዚአብሔርን የእውነት የሆነት በጣም ደስ ደስ የሚል ነገር ገጥሞኛል፣ በጣም ደስ ብሎኛል። ምናምን ስለዛ ስለዛ የምስጋና ምንድን ነው መገብሽ ወይ ከጋበዝኩ አንተንም ሊቆም የምንጋብዛችሁ። እኔ እኮ የለም የለም። እሺ የምንጋብዝ የፍቅረኛ እራት ምን? እኔ እኮ እራት ደስ የማይለኝ አ ምሳ ታቱ ሄዳ ደግሞ እራስ እንዴት አድርጎ እንደሚያስጠቁር እኔ እኮ አሁን ገብቷቸዋል። አይደለም እራት እንብላ፣ አይደለም እራሱ ነው እንብላ ያለኝ። እራት ብላ ማለት ነው። ከዛ ቁርስ ልትለኝ እኮ እራት ብቻ ነው ምበለው። እራት ብለሽ ነው የምጠሪኝ አይደለ? እራትን በልቼ ወደ ቤት መለሰልኝ። እኔ ዳይት ላይ ነኝና እራት አልበላም እና ቁርስ አ ምን አይነት ተበላሽ ተሻለ። በጣም ተበላሽ ተሻለ። በጣም ስለምወድ ደስ ይለኛል፣ ግን ስኔ ዝም ብዬ የምጠረጥረው ነገር ያው በፊት የሚስተካከል የነበረው ነገር አንቺ ስላስተካከልሽ ማለት ነው። ሌላ ሰው እንትን እኔ ብለሽ አስበሽ ነው። አረንዶም እንደውም አበዛሁ በጣም። እኔ እስካሁን በእንደዚህ አይነት ወሬ ምንም አላወራሁም። ምንም አይነት ወሬ እንደዚህ እስካሁን አላወራውም። እግዚአብሔር የሆነ ነገር ስል ምን አስበሽ ነው? ምን ፈልገሽ ነው? እኔ እንደዚህ አላረግም። ሰዓቱ ሲደርስ ጊዜው ገና ነው። እንትኑ በዚህ ነው። አንድ አስረግጬ የምነግርሽ ነገር ምን እንደሆነ ታውቂያለሽ? እኔ ይቅርታ መሄዴ እንደዚህ ስልሽ እያዘንኩኝ ነው። ስሜትሽ ምናምን ሊጎዳ ይችላል

ሊደብርሽ ይችላል። ባልነግርሽ እንደዚህ እንደዚህ ብዬ ደስ ይለኝ ነበር፣ ግን መናገር ስላለብኝ ነው መናገር መናገር ስላለበት ውስጥ እሺ ያለውን ጥያቄ መልስ እንዲያገኝ ስለመፈልገው ውስጥ ያለውን ጥያቄ መመለስ ስላለበት፣ እኔ ማለት ነው ከትዳር በፊት ምንም አይነት ነገር ምንም አይነት ነገር አልፈልግም። በቃ ሂጂ። ኮሜንቱን ማየት ፈልጋለሁ አንተ በጣም ነው እንዴ የናፈቀ ብላችሁ ኮሜንት ላይ አርግለት። እየነገርኩሽ ነው። ምንም የሚያስቀም ነገር ምናምን የለም። እኔ እስካሁን ድረስ ላስደብርሽ ምናምን ስለማልፈልግ ነው አልነገርኩሽ። ልብሽን መስበር ምናምን ስለማልፈልግ ነው እስካሁንም ቆይቻለሁ። ከም በኋላ መቆየት ትፈልጋለሁ፣ ማለት ከትዳር በፊት ምንም አይነት ነገር አትፈልግም። ይህን ነገር እንድታምኝበት ፈልጋለሁ። እኔ የምር በቤተ ክርስቲያን ነው ማግባት የምፈልገው። እኔ የሆነ ሰው እንዲያነሳ ፈልገዋለሁ። ወይ አንድ ነገር ልንገራችሁ፣ እኔ ምንም የጠየቅሁት ነገር የለም እግዚአብሔርን። እናንተ ወደ እኔ ምንም ነገር እንዳታመጡ በአፍሽ አልጠየቅሽም፣ ግን አሁን እራት ብለሽ ቁርስ ልትጋብዥኝ እንደሆነ ነው። እራት ልጋብዝ ብለሽ እኔ በጣም ነው ያስደነግጣኝ።

እግዚአብሔርን እንደ ምናምን ተወው። የምታወራው እግዚአብሔርን በቃ እንዳታዋራኝ። አልፈልግም፣ በቃ ተወው። አልፈልግም፣ አልፈልግም። አልጋብዝም፣ አልጋብዝም። እኔ እከፍላለሁ። አዎ፣ አልበላም። እንደውም ፆመኛ ነኝ፣ እንትን ዳዊት ላይ ነኝ። ለጨዋታው ድምቀት ነው፣ እነሱም እንዳይደብራቸው እንጂ አልፈልግም። እንደ ለምንድን ነው እንደዚህ እምትለኝ? እግዚአብሔርን የሆነ ነገር በጣም የምፈልግ አንተ በጣም ፈላጊ እንትን ተገዳጅ። እኔ በጣም አስገዳጅ? በጣም እያስገደድሽ ነው እንኳን አስገደድኩ ካስገደድኩም ደግሞ መብቴ ነው። ሰው የራሱን እቃ ማስገደድ ይችላል። እቃ ማለት የራሴ ንብረት። ከዛ በኋላ ከተጠቀምሽ በኋላ ስልክሽን ዘግተሽ ልጠፊ፣ ልብኝ ሰብረሽ ልጠፊ። ድሮም የዘንድሮ ሴቶች የምትፈልጉት ካገኛችሁ በኋላ እንዳችሁን ሰብራችሁ ዳጊ ግን እግዚአብሔርን እግዚአብሔርን እኔ እንዲህ በቃ እንዲህ ያደረገ ነው። ፍቅሬን እንጨምር። ስለዛ ተስማማሽ አንተስማማሽ አልስማማሽ ስማማሽ። እሺ አይ በቃ ስለ ነበረ ነገር በጣም ነው የምናመሰግናችሁ፣ በጣም ነው የምንወዳችሁ ምናምን። ባላችሁበት ሰላማችሁ ይብዛ፣ እንገናኛለን። ደም ጋብስ በስሽቀቀሸ እፊና ጥልቅ ነው መውደዴ፣ እመነኝ ከባህር ይልቃል። ቢወጡት ቢወርዱት ድካም ነው አትልፋ፣ ማመኑ ይቀላል። የሽም ገል አይደለም ከልቤ ያደረው